በጣም ነው ደስ ያለኝ። ዛሬ ኖሮ ቢያየው ደስ ይለኛል። ጓደኞቹን አይቼ እኔ ደግሞ በዛ ክብር እንግድነት ተጠርቼ እዛ ቦታ ላይ በመሳተፊያ በጣም ነው ደስ

በጣም ጀግና ሴት ሁለት ልጆች ይዛ ብቻዋን ሁለት ልጆች እያሳደገች አሁንም እራሷን አሳልፋ ታማሚን ተማሚን የምላሳትን ቀመን ልብስ እያጠበች በጣም ጀግና። አባትሽ ያው ያኔ ቢማርክም አንቺ ደግሞ እኛ በዘመናችን እኛ ማርክሽ አሁን ደግሞ እኔ ልጠይቁኝ ማለት ነው። እኔ እኔ ማለት ነው የሁለት ሰው የሚናፍቀኝ ጊዜ ነበረ። በጣም ሰው የዛፍ ጥላለፈ ሲል ሰው ይጠይቀኝ የመጣ ሁሉ እስከሚመስለኝ እና እስከሚናፍቀኝ ጊዜ የነበርኩበትን ዘመን ያው ማትረሹ ተውስታ አሁን ግን ዛሬ አልፏል መ እ እንድጠይቁኝ አክብራችሁ ስለመጣችሁ ሁሉ በጣም የማመሰግነው ደግሞ እግዚአብሔር አመራሮች ከበሽታዬ ትንሽ እንዳገግብ ስለፈቀዱ እነሱን ማመስገን ግን ማለፍ ለእኔ በጣም ከባድ ነው፣ እና በጣም ላመሰግናቸው እፈልጋለሁ። ምንም አይነት ችግር ቢኖር ምንም አይነት ነገር ምንም ኮምፕሌን እንኳን የማቀርብበት አንድ ነገር የለኝም። ምክንያቱም ደስ እያለኝ ነው እዚህ ቤት

በላስቲክ ሸፍት ነው ነበር ያሱ። እግዚአብሔር ይመስገን የአዲስ ከተማ ክፍለ ከተማ ያስተዳደርን እግዚአብሔር አርልኝ ከህክምናው ባሻገር ኦቨርዶስ እየወሰድኩ መድኃኒት እየተጠቀምኩ የነበረው፣ አሁን ግን እግዚአብሔር ይመስገን ቀን የሰጠኝን አምላክ እ ደግሞ በእርሷ ፈቃድ ነው የተሻለኝን አስባለሁ አለው አሁን ኢንፌክሽን ነው፣ ብዙ በኢንፌክሽን የተሞላ ስለሆነ ስም መቼም። አሁን ግን እጽ አየር እየተነፈስኩ ነው። ከተገቢ ዛፎች አሉ፣ ደስ የሚል ዛፎች አሉ፣ አየሩ ተስማሚ ነው። እወዳቸዋለሁ። ለእንትንም እውነት ነው፣ እወዳቸው የትዬ። ከድሬ ደዋ ጃ ተረስተሽ ለጉዳይሽበት መጪው እኔ ልጠየቅ የመምጣትሽ በጣም አመሰግናለሁ። አንዬ የዘር ጥያቄ

ሰው ሞቤስኛ ከምንም መ ነገር የሚናፍቀው ሰው ነው። ሰው ሲያወራሽ በሽታሽን ትረሺዋለሽ። ከሰው ጋር ስትጫወቺ ብዙ ነገር ትረሺዋለሽ። እና ሰው ለሰው መድኃኒት ነው። እና እኛም ዛሬ እዚህ ብንመጣ ክርስቶስ ሲመጣ እኮ የመጀመሪያ ጥያቄ ብታመም አልጠየቃችሁኝም፣ የምራው አላበላችሁኝም፣ ብታረስ አላለበሳችሁኝም፣ ብታሰር አላስፈታችሁኝም። ዛ ጥያቄ ደግሞ መልስ የሆነ በረከት እናገኝ ዘንድ ነው ወደ አንቺ የመጣ ነው። በዚህ አጋጣሚ እግዚአብሔር የፈቀደለት ሊጠይቀን የሚፈልግ ሰው ካለ የሦስታችንን ስልክ እናስቀምጥና ሰው ስለሚናፍቀን አይደል፣ እየመጡ ይጠይቁ ሰዎች። ትንሽ ሁለት ሶስት ነበሩ። ከዛ ሲጨምሩ ሲጨምሩ የሚጠቁሙ ወጣቶች አሉ። እነሱን እራሱ ሲመጡ የእውነት ነገሮች እጅግ በጣም ነው ደስ በጣም አጫውተ ምናምን ነገር ሲሄዱ የእውነት በጣም ደስ እና እዚህም ይመጣል። እነሱንም ማመስገን ይፈልጋለን። እግዚአብሔር እድሜያችሁ ከእድሜያችሁ በላይ ስለምታስቡ እግዚአብሔር አምላክ ይስጣችሁ፣ ያሰባችሁትን ከኃጢአት በስትቀርቡ ሁሉ ነገር ይስጣችሁ። እና እጅግ በጣም እነሱ ምን ማመስገን ይፈልጋለሁ። ብዙ መመስገን ካለበት ብዙ ሰው ነው። በዚህ ወይም ማመሰግ ነው በህይወት እንድኖር የረዳኝ ከአምላክ በታች በጣም ብዙ ሰው አለ። መስጅን በመግዛት በመሙላት በምናምን እና እጅግ በጣም ብዙ ሰው ነው። እንደዚህ ይከሊ ይከሊ ይከሊ ማለት አልችልም። በጣም ብዙ ሰው አለ እግዚአብሔር ይመስገን። እናንተ በጣም አመሰግናለሁ።

እንድተነፈስ ቤተክርስቲያን እንዳልቀር ውጭ እንደናፈቀኝ እንዳልቀር እኔ እየተነፈስኩኝ አንቺ ማሽናጥሽ ቤት አትቀመጭም ብላ፣ ይኸው እዚህ፣ ይኸው አሁን አያመጡኝም። እንደ በስመ አብ በር ስትቀመጭ እና ልበት በጣም እናመሰግንሽ አለን። ለየትናየት ያደረግሽው ነገር ለእኔ እንደተደረገ ለሐንዬ እንደተደረገ አድርገን ብናስበበት ልጆች ደትአግንሽ አለው በረገጠ ሁሌም አመሰግንሽ ደስ ይለኛል። ምክንያቱም ኦክሲጂን ማጣትን እኔ ማውቀዋለው እና ዛችን ደግሞ እጅግ በጣም ይቸግራ ነበር። ኦክሲጂን ክፍልል ከአዲስ አበባ ውጭም ስላለች ኦክሲጂን ችግር አለ። የግድ ደግሞ እሷ መውጣት መንቀሳቀስ አለባት። ልጆቿን ዳቦ ለመግዛት ለእሷ መድኃኒት ለመግዛት የግድ መስራት ስለነበረባት ያስፈልጋት ነበርና ለኔ እንዳደረግ ነው የሚቆጥሩ እነቤቴ ጸጋውን አብቶ አምላከ ተክለ ሃይማኖት ይስጥሽ። የኢትዮጵያ ብላች ኪቡ ያለሽ በሄድሽበት ሁሉ ጸጋና ሞገስ አምላከ ተክለ ሃይማኖት ይስጥሽ ኑሪ ይለ ከዚህ በላይ ደግሞ ኑሮች ከዚህም በላይ የምትሰጪው ሀብት አምላክ ቅዱሳን ይስጥሽ። በዚሁ አጋጣሚ ደግሞ ቤታቸው ኦክሲጅን ያለ በኮሮና ወቅት የገዛችው ውስጥ ምናልባት ለቤተሰብ ተገዝቶ ቤተሰባቸው ያለፈባቸው ወይንም ደግሞ ቤተሰባችሁ የዳነ ሰዎች ካላችሁ በቤት ያስቀምጣችሁ ኦክሲጅን ካለ እንድሰጡን በዚሁ አጋጣሚ እንጠይቃለን። እኛ አለን ደግሞ የሌለው ብዙ ሰው ስላለ ለዛ ሰው ልንሰጠው ስለሆነ እንድተባበሩን በዚሁ አጋጣሚ እናሳስባለን። የትናየትንም የሙዬንም ስልክ አስቀምጥላችኋለሁ። ደውላችሁ እግዚአብሔር ይማራችሁ ማለት እችላላቸው። በጣም ሰው የናፈቀ የሰው ራብ ያለበት ሰው ስለሆነ አበረታቱም። እስካሁን ስለምታደርጉልንም ከዚህ በኋላ ስለምታደርጉት ነገር እናመሰግናለን። የትናየት

በዚህ አጋጣሚ ቤተሰቦች ሰብስክራይብ ያደርጋችሁ ሰብስክራይብ አድርጉኝ፣ ላይክ፣ ሼር እያደረጋችሁ ለብዙዎች አድርሱልን። የታመመ ሰው የሚጠይቅበት የተቸገረ የሚመጣበት ዩቲብ ቻናል ነው እና ከእኛ ብዙ ትምህርት እንደወሰዳችሁ ባለሙ ተስፋ ነኝ። ሰላም።